ከረዥም ጊዜ በኋላ በመገናኘታችን በጣም ደስ ብሎኛል። አንተንም አድማጮችንም ሰላም ማለት እፈልጋለሁ። አዎ፣ ዛሬ እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሀሰት የሰላም ስምምነት ተደርጓል የሚል ዜና ነበር። እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋህድ እና በአገዛዙ መካከል በተደረገው ስምምነት ማለት ነው የነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት ነው። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ። ነው እንደምታውቀው፣ ትላንትናም አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል የፊርማ ስነ ስርዓቱም ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነ ስርዓቱ ላይ ተገኘን አላሉ። ግን እንደዛች ብለው በፊርማ ስነ ስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን፣ በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ በአደራዳሪነት ተገኝተው ነገሩ ሙሉ ለሙሉ ታዝበውታሉ ወደሚል ነገር ስለሄደ እና ማብራሪያ ስለሚያስፈልገው እኛ ሀሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ያወጣነው። ባወጣነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ፣ አፍሪካ ህብረትን በሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለ ድርሻዎች፣ ከሁለት በላይ የሆኑ ባለ ድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሃድ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ የተገናኘነው በዚህ አሁን ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረት እና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከሶስት ሳምንት በፊት ይመስለኛል፣ ከሶስት ከአራት ሳምንት በፊት በቀጥታ ያገኘኋቸው ኔ እና ያገኘሁት ትናንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው ይጠቃል ሀገሪቱ ውስጥ ስላለው ሁኔታ ተያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተተያይተን በእኛ እና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃለ ቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው ር ር ሽን ት ኤፒ ብዬ ነው የነገርኳቸው። ይሄ ምን ማለት ነው? በጣም ግልጽ በሆነ መንገድ በኛ እና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው። እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩም። እና እንደዚህ ነው አሉኝ። አዎ እንደዚህ ነው ነገሩ። በዚህ ደረጃ ነው። በናንተ በኩል ደግሞ ምንድን ሌላ ነገር አለ ምትሉ ከሆነ ምንም ነገር፣ ኛ ከናንተ ጋር ግን ለመነጋገር ፈቃደኞች ጋር ከአገዛዙ ጋር አይደለም ከአገዛዙ ጋር ከፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት፣ ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለ ምንም ቅድመ ሁኔታ ለመነጋገር ፍቃደኛ ነን። ስለዚህ እናንተ እናነጋግራችኋለን የምትሉት ነገር ካለ ልታነጋግሩ ትችላላችሁ፣ በራችሁ ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ ድርጅቴን ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አሉ። እንግዲ እየጠበኩኝ ነው እንዳልኩት። ሁለት ሶስት ሳምንታት ነው ባለፉት ሀያ ሀያ አንድ ቀናት ውስጥ ወይም ሀያ ሶስት ሀያ አራት ቀናት ውስጥ ምንም አልመለሱልኝም። ስራ ይበዛባቸዋል። አፍሪካ ውስጥ ብዙ ግጭቶች አሉ። ግጭቶች ብቻ ሳይሆኑ ደግሞ በጣም ብዙ ስራ አለው የአፍሪካ ህብረት። እኒ ደግሞ ማለት ምክትል ሰብሳቢ ናቸው፣ ዴፒቱ ቼርፐርሰን ሁለተኛው ሰው ናቸው። እና በጣም ስራ ስለሚበዛቸው አልገረመኝም። እየጠበኩኝ ነበረ። አሁን እንደድንገት ትላንት ነው ያየኋቸው። እንግዲህ ይመስለኛል ስነ ስርዓቱ የተደረገው አፍሪካ ህብረት ጋር የነበረን ግንኙነት ይሄን ይመስላል ማለት ነው። እና እንደውም በመጨረሻ ላይ የተነጋገርኩት እንደገና አስበርበታለሁ ይሄንን ስለ ድርድር ተነጋግረን በጣም ግልጽ ባለ ቋንቋ ምንም በማያሻማ መልኩ እኛና በአገዛዙ መካከል ምንም አይነት ድርድር አለመደረጉም ተገልጭላቸዋለ። ሌላኛው ስሙ የተጠቀሰው ኢጋድ ግልጽ በሆነ እዚህ መግለጫውም ላይ ጠቅስነዋል። ኮንፍሊክት ኦፍ ኢንትረስት የሚሉት ፈረንጅ ማለት ነው ወርቅና ገበየው ናቸው። ወርቅና ገበየው ደግሞ ማለት የኢህአዴግ ብልጽግና ከፍተኛ አመራር የነበሩ ፌደራል ፖሊሲ የነበሩ እኔን ደግሞ በግሌ። እግሌ ለረዥም ዘመን ሲያሳድዱኝ ኖሩ። እሳቸው ይመሩት በነበረው ፌዴራል ፖሊስ ተገልብጬ የውስጥ ግሬ ሲገረፍ ነው ማስታወሳቸው፣ እሳቸው ማለት ነው። እሳቸው ይመሩት ነበረው ፌዴራል ፖሊስ እንግዲህ እሳቸውን ገለልተኛ አካል ብሎ መጠቀበል በጣም አስቸግራል። ስለዚህ ፊትለፊት አፍሪካ ህብረት ጋር እንደምናደርገው የሁለትዮሽ ግንኙነት የለን ከኢጋድ ጋር ኮንፍሊክት ይጥ ስላለ ማለት ነው። ግን ከኢጋድ ጋር ሞልታይላትራል ቅድም እንዳልኩት ከሁለትዮሽ በላይ የሆኑ አካላት ባለው አውድ ውስጥ ተገናኝተናል። እሱ ማንድ ጊዜ እንዳልኩት ዳውንት ላይ ማለት ነው። ስለዚህ ከኢጋድ ጋር ምንም ግንኙነት የለን። ይሄ ነው ብለው ነገር የለም። ይሄ መግለጫችሁ በዋናነት ማብራሪያ መጠየቅ ነው። ሰሞኑን ተካሄደ የተባለውን ድርድር በተመለከተ በእርግጥም ሁለቱም አካላት ኢጋድም፣ የአፍሪካ ህብረትም አድንቀውታል። ይሄ በጣም ወሳኝ የሆነ ቀጠናው ላይ ያለውን ሰላም ለማጠናከር እድል የሚሰጥ ነው ብለው አሞግሰውታል፣ አወድሰውታል። ትልቅ ምስክርነት ነው የሰጡትና ይሄ ደግሞ በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ስለዚህ ማብራሪያ ነው የጠየቃችሁት በቀጥታ እንጂ፣ ከዛ አለፈ ምንድን ነው እንዲደረግ የጠየቃችሁት? ሁለት ነገር ነው። አንድ ውሸት መሆኑን ነው የገለጽነው በመግለጫው ላይ ነጭ ውሸት ነው። በአፋህድ እና በአገዛዙ መካከል ለዛውም ደግሞ በፈረሰው በፈረሰው የክልሉ መንግስት የአማራ ክልል መንግስት እኮ ፈርሷል። ከፈረሰው ሁለት አመቱ ነው። አሁን ያለው የሙት መንፈሱ በአማራ ክልል ውስጥ ያለው ወታደራዊ አገዛዝ ነው። የፌዴራል መንግስቱ ወታደራዊ አገዛዝ ነው ያለው። እስክንድር፣ ውሸት ነው ነጭ ውሸት ነው ስትል ምኑ ነው ውሸት? ቀደም ሲል ያልኳለት ስትገናኙ እንደነበረ ስትገናኙ የነበሩት በሰብአዊ ድጋፍ ላይ የአማራ ህዝብ ድጋፍ ማግኘት አለበት፣ ችግር ላይ ነው ያለው የሚለው አቅጣጫ እንጂ ፖለቲካዊ ድርድር ጋር የተገናኘ እንዳልሆነ ነው ያኔም የገለጻችሁት። አሁን ግን የዛ ቅጣይ የሆነም ያኔ የተጀመረውን ጨረስ ነው አይነትም ይመስላልና ምኑ ነው ውሸት ብለህ ስትገልጸው ማለት ነው። ውሸት ነው ያልኩት ድርድር ተደርጎ፣ የሰላም ስምምነትን አስመልክቶ ድርድር ተደርጓል፣ በአፋህድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው። ያልሆነ ጭብጡ ስስሎ አየር ላይ የዋለው መገዛዙ በኩል በጣም የሚገርመው እንደ ከፌዴራል እንትኑ ጋር አይደለም ከፌዴራል መንግስቱ እንኳን አይደለም ከፌዴራሉ አገዛዝ ጋር እንኳን አይደለም። እየተዋጋን ያለ ነው ከፌዴራሉ መከላከያ ጋር። እንዳልኩት የክልሉ መንግስት ፈርሷል፣ ሁለት ዓመቱ የለም ፈርሷል። ሞቶ ተቀብሯል። እና እንደ ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው። እና እሱ ነው ነጭ ውሸት ነው ያልኩት። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው ያልኩኝ አይደለም። ምን ችግር አለው ከነሱ ጋር? ዓለም አቀፍ ተቋማት ናቸው። ኢጋድ በወርቅነህ ገበየሁ የሚመራ ቢሆንም ኢጋድ የወርቅነህ ገበየሁ አይደለም። በአፍሪካ ቀንድ ያለው ስለዚህ ለዛ እውቅና ሰተን ነው ያገኘ ነው። ልክ እንደ አፍሪካ ህብረት ማለት ነው። የአካባቢው ተቋም ነው። አፍሪካ ህብረት አህጉራዊ ተቋም ነው። ኢጋድ ደግሞ የአካባቢ የአፍሪካ ቀንድ ተቋም ነው። ስለዚህ ለዛ እውቅና ሰተን ክብር ሰተን ነው ከነሱ ጋርማ ተገናኝተናል። የተገናኘነው በምን ጉዳይ ላይ ነው ከዚህ በፊት እንደተባባለው ከድርድር ውጭ በሶስት ጉዳዮች ላይ ለመነጋገር ነው ብለናል። ፕሮግራማችን እንዳስታወቅናቸዋል። በሰብአዊ ጉዳይ ላይ ተነጋግረናል። በጦር ወንጀል ጉዳዮች ላይ ተነጋግረናል። እነሱ ደግሞ ተጨማሪ ተጨማሪ አጀንዳዎች አሉ ቢሉ እኮ፣ እኛ ግን ለማንኛቸውም በራችን ክፍት ነው። ይሄ ባለፈውም ጊዜ ምክትል ኮሚሽነሯ ጋር ስገናኝም ነግሬአቸዋለሁ። ምንም ቅድመ ሁኔታ የምናስቀምጠው የለም። እነሱ ስለ ሰላም ድርድር መናገር ከፈለጉ መነጋገር ከነሱ ጋር ፍቃደኛ ነን። ሰላም ድርድር ያስፈልጋል አያስፈልግም፣ ይቻላል አይቻልም በሚለው ከነሱ ጋር እንደራደራለን። ካገዛዙ ጋር ግን አይደለም። ይሄን ነው ያስቀመጥነው አቅጣጫ፣ ይሄን ነው ያስቀመጥነው። በዛ መንገድ ነው የምንሄደው። ስለዚህ መግለጫችን ላይ ያለው ይህ ጭብጥ ነው ማለት ነው። ምናልባት ያ ግንኙነታችሁ ዛሬ ማስረሻ ሰጤ ብቻውን ሄዶ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረ በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው የሚለውን የአንዳንዶች ድምዳሜ እንደው ማጣጣል ይቻላሉ ያኔ እናንተ ክፍተት ባትሰጡ ኖሮ ዛሬ ማስረሻ ይህንን አጋጣሚ ተጠቅሞ ብቻውን ሄዶ እንዲህ አይነት ስምምነት ተፈራረመ ወደሚል መደምደሚያ ላይ አይደረስም ነበር እና ያ ክፍተት ምናልባት ለዛሬው ችግር አላመጣም ብሎ መደምደም ይቻላል። ክፍተት ማለት ምን ማለት? ያኔ ባትገናኙ ኖሮ፣ ያኔ ግልጽ ነገሮችን ብታደርጉ ኖሮ ዛሬ ማስረሻ ሰጤም አፋህድን ወክሎ ለመደራደር ምንም አይነት መነሻ አይኖረው ነበረም። ያኔውን ክፍተትና ያኔውን አጋጣሚ ተጠቅሞ ነው ይንን እርምጃ የወሰደው የሚለውን የብዙዎችን ስጋት፣ በተለይ አፋህድ ያኔ ግልጽ ያላደረጋቸው ነገሮች ናቸው ዛሬ እንዲህ አይነት አጋጣሚን እንዲፈጠር ያደረገው የሚልም ድምዳሜ ይሰጣሉ እኮ። ምንድን ናቸው እነዚያ ግልጽ ያላደረግናቸው ነገር? መጀመሪያ ነገር ከመርህ አኳያ አንድ ሰው ከመካከላችን ሊከዳ ይችላል ተብሎ ከዓለም አቀፉ ማህበረሰብ ጋር እንዳንገናኝ በር መዝጋት ነበረብን? ክፍተት የምንለው ይሄንን ነው። ይሄ ከሆነ ስህተት ነው፣ የተሳሳተ ድምዳሜ ነው። አንድ ይሄ አለ። ሁለት ደግሞ ምንድን ነው እኛ ግልጽ ያላደረግነው ነገር? እስኪ ነገር ምንድን ነው ግልጽ ያላደረግነው? በጊዜው ተገናኘን፣ ተነጋገርን፣ ለህዝብ እኮ ተናገርን። ተገናኝተናል፣ በዚህ በዚህ ጉዳይ ላይ ተነጋግረን አል ብለን ነገሩን ዘግተነዋል። ምንድን ነው? የት ጋር ነው የእኛ እንትን? የት ጋር ነው የእኛ ጥፋት? የትም ቦታ ላይ የለም። ምናልባት ከእነሱ ጋር መገ መገናኘቱ አስፈላጊነቱን በተመለከተም የአማራ ፋኖ እንቅስቃሴዎች ገና ባልጠነከሩበት ወደ አንድነት የሚደረጉ ንግግሮች ገና መስመር ላይ ያሉ፣ በተናጠል የሚደረጉ እንዲህ አይነት ግንኙነቶች ክፍተትን ይፈጥራሉ። እናንተ መልካም ነገር እንኳን አስባችሁ ብታደርጉትም አንድ ባልሆነ ቤት ውስጥ እንዲህ አይነት እንቅስቃሴ መጀመሩ ሂደት መጀመሩ የበለጠ የፋኖን አንድነት ያናጋል የሚል ስጋት የነበራቸው ወገኖች ናቸው። ነገሩን ግልጽ ካደረጋችሁት በኋላም ደግሞ ሜዳ ላይ የቀረ ያልተሰበሰበ ነገር ነበረ። ማስረሻ ሰጤም ይህንን ተጠቅሞ ነው መጨረሻ ላይ እንዲህ አይነት በጣም አሳፋሪ በሆነ የሰላም ድርድር በተባለ መልኩ ሂደቱ ተጠናቀቀ ተብሎ ተገለጸው። ምናልባት ይህንን ክፍተት ነው ማስረሻ የተጠቀመውና ይህንን እንደው በደንብ ለህዝብ ግልጽ ማድረግ ነበረብን ብላችሁ አታምኑ? በመጀመሪያ ነገር ክፍተት አለው በሚለው ነገር አንስማማም። ክፍተት አልነበረም። ድርጅት መስርተናል። ድርጅታችን ትግል ያሻግራል ብለን እምነት የጣልንበት ድርጅት ነው። እንደዛ ብለን እስካመንበት ድረስ የዲፕሎማሲ ትግል ያደርጋል፣ የፖለቲካ ትግል ያደርጋል፣ ወታደራዊ ትግል ያደርጋል፣ የፕሮፓጋንዳ ትግል ያደርጋል፣ ሁሉንም ትግል ያደርጋል። ሁለገብ የሆነ ሁሉን ሁሉን አቀፍ የሆነ ትግል ነው የሚያደርገው። እኛ ድርጅታችን ትግል ያሻግራል ብለን ነው እምነት ምን ጥሎች አይ እናንተ የመሰረታችሁ ትግል ትግሉን ለማሻገር አቅም የለው የሚል ካለ መብቱ ነው። ግን በሱ ልክ እንሄዳል ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝተው ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊትም ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም አፋህድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይሄ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው። ይሄ ደግሞ ያለ ነው። በትግል ዓለም ውስጥ የትም ቦታ ላይ ያለ ነው። የእያንዳንዱን ትግል ማጥናት ይቻላል። በእኛም በሀገራችን ውስጥም በውጭ መሀል ላይ የሚከዱ ሰዎች መሀል ላይ የሚንጠባጠቡ ሰዎች አሉ። የተለየ ነገር አልተከሰተም። እስክንድር እንደ አፍሪካ ህብረት አይነት በጣም በሙስና በተለያዩ ችግሮች የተተበተበ አምባገነኖች እንደፈለጉ የሚጫወቱበት አሁን እዚህ መድረክ ላይም የተገኙት አንዳንዶቹ በምን ምክንያት በምን መነሻነት እንደተገኙ በራሱ ነገ ከነገ ወዲያ የኢትዮጵያ ህዝብ ጫና በመፍጠር መልስ የሚፈልገው ነገር ነው። ግን ይህንን እያወቃችሁ የአፍሪካ ህብረትም ሆነ ኢጋድም የአብይ አህመድ ቀኝ እጅ የሆነ ወርቅነህ ገበየሁ ያለበት መሆኑ እነዚህን ነገሮች እያወቃችሁ ከነዚህ አካላት ጋር ግልጽ ያልሆነ በራሳቸው በብዙ ችግሮች የተተበተቡ ተቋማት ጋር እንዲህ አይነቱን ሂደት መጀመሩ ምን ያህል ውጤት ያመጣል ብላችሁ አስባችሁ ነበረ? አፍሪካ ህብረትም ያስፈልጋል፣ ኢጋድም ያስፈልጋል። አፍሪካ ህብረትም አገዛዙ አይደለም፣ ኢጋድም ያገዛዙ አይደለም። አፍሪካ ህብረት የሀገራት ስብስብ ነው። እንደውም አፍሪካ ውስጥ የሚነሱ ዋና ዋና ወይም ትላልቅ ጉዳዮች መፈታት ያለባቸው በአፍሪካ ህብረት ጥላ ስር ነው። ኢትዮጵያ ውስጥም ላለ ችግር አፍሪካ ህብረት ያስፈልገናል። አፍሪካ ህብረት ችግር አለበት፣ እውነት ነው። ችግሩን ችለን ማብቃት አለበት። የዛ ማብቃት ሂደት እኛ አካል መሆን አለብን። እንደውም ማዕከሉ ነን መስራቹ ነን እኮ መንፈሱ ነን እኮ እኛ ለአፍሪካ ህብረት። ስለዚህ አፍሪካ ህብረት ኢትዮጵያ ውስጥ የሚመጣ መፍትሄ ካለ ወይም ያለም አቀፉ ማህበረሰብ ጥረት ካለ ኢኒሽቲቭ ካለ አፍሪካ ህብረት የዛ አካል መሆን አለበት። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ብለናል። የዚህ መንፈስ የዚህ መርህ እኛ ደጋፊዎች ነን። ደጋፊ ሁል ጊዜ ከአውሮፓ ወይም ከአሜሪካ መፍትሄ ወደ አፍሪካ መምጣት የለበትም። ስለዚህ አፍሪካ ህብረት አፍሪካ ውስጥ ለሚከሰት ማንኛቸውም ችግር ትክክለኛ የሆነ መድረክ ነው። ችግር አለበት ችግር አለበት። ችግሩን አብረን እየታገለን እየታገለን ልናስተካክለው ግን ይገባል። ኢጋድን በተመሳሳይ ኢጋድን በተመሳሳይ ኢጋድ ማለት እኮ ምዕራብ አፍሪካ እንዳለው ኢኮዋስ ማለት ነው። በደቡብ አፍሪካ ባለው ሳድቅ እንደማለት ነው። እስያ ውስጥ እንዳለው ኤስያን የሚሉት እሱ ማለት ነው። ይሄ ደግሞ በኮንቲኔንታል ወይም አህጉራዊ ተቋም ብቻ ሳይሆን አፍሪካ ከስፋቱ አኳያ እና ከብዝሃነቱ አኳያ አካባቢዊ ሪጂናል የሆኑ ድርጅቶች ያስፈልጉታል። አካባቢዊ የሆኑ ተቋማትም ያስፈልጋሉ። ኢኮዋስ ያስፈልጋል፣ ሳድቅ ያስፈልጋል፣ ኢጋድ ያስፈልጋል። ማግሬብ ሀገሮችም ስብስብ አለ በሰሜን አፍሪካ ውስጥ በመካከለኛው አፍሪካ እንደዚህ የሪጅናል የሆነ አካባቢ ድርጅት አለ። ስለዚህ ኢጋድም አፍሪካም እንደ ተቋም የኛ ናቸው የኢትዮጵያ ናቸው። እዚህ እነዚህን መግፋት የለብንም። አሁን አለም አቀፉ ማህበረሰብ በኢትዮጵያ ጉዳይ እንዲገባ እንፈልጋለን። የአፍሪካ ህብረትም፣ ኢጋድም፣ አውሮፓ ህብረት፣ አሜሪካም፣ የተባበሩት መንግስታትም፣ ሁሉንም አቀፍ መሆን አለበት። ስለዚህ እነዚህን ተቋማት አፍሪካ የሆኑ ተቋማት የራሳችን የሆኑ ተቋማት ማግደል የለም ብለን እናምናለን። እና ስለዚህ የነበረው ከእነሱ ጋር መገናኘታችን ትክክል ነው። በዛ ላይ ደግሞ ከአፍሪካ ህብረትና ከኢጋድ ጋር የተገናኘ ነው አሜሪካና አውሮፓ ህብረት ባሉበትም፣ አሁን ከአውሮፓ ህብረት እና ከአሜሪካ መንግስትም ጋር እኮ የሁለትዮሽ ግንኙነት አለን። ሁልጊዜ እንገናኛለን። ከነሱ ጋር እኮ እነጋግራለን። በሁለትዮሽ ግንኙነት ያልተገናኘ ነው ቅድም እንዳልኩት የጥቅም መጋጨት ስላለ ወርቶ ወርቅ ንገበዮ ስላሉ አናቱ ላይ ስላሉ ከኢጋድ ብቻ ነው እንጂ ከአውሮፓ ህብረት ጋር እነጋግራለን፣ ከአሜሪካ መንግስት ጋር እነጋግራለን፣ ከአፍሪካ ህብረት ጋር እነጋግራለን። ከሌሎችም የአውሮፓ ህብረት ጋር እንደ አውሮፓ ህብረት ብቻ የኢሮፕያን ዩኒየን ብቻ ሳይሆን ከእንግሊዝ መንግስት ጋር፣ ከጀርመን መንግስት ጋር፣ ከስዊድን መንግስት ጋር እንገናኛለን። አይደለም። ስለዚህ ይሄ ትግሉ አካል የምትገናኙት የአማራ ህዝብ ላይ የደረሰውን በደል ደረሰ ያለውን ማጠቃላይ ከዘር ማጥፋት ጋር በቀጥታ የሚገናኘን ወንጀሎችን በተመለከተ እንዲያውቁት እንዲያስቆሙ ነው። በምን መነሻነት ነው እንግዲህ ለንግግርና ለድርድር የሚመች ነገር እንዲመጣ ነው። ምንድን ነው የመገናኘቱ ተልእኮና መዳረሻው? ዲፕሎማሲው ድጋፍ ለማግኘት ለምን። ትግሉ አራት ትግር አለው። አንዱ ወታደራዊ ነው፣ አንዱ ፖለቲካዊ ነው፣ አንዱ የሚዲያ ጦርነት ነው፣ አንዱ ዲፕሎማሲያዊ ትግል ነው። ወታደራዊ ትግሉን አሸንፈን ዲፕሎማሲያዊ ትግል ወይም ዲፕሎማሲያዊ ትግል ማለት ዓለም አቀፋዊ ድጋፍ ማለት ነው። እሱን ማግኘት ካልቻልን ስርዓት ነቅለን እኛ ተልኳችን ስርአት ነቅለን ስርአት መትከል ነው። ስለዚህ ስርአት ነቅለን ስርአት ለመትከል የዓለም አቀፉ ማህበረሰብ ድጋፍ ያስፈልገናል። ስለዚህ የግንኙነታችን አላማ ለዓለም ነው ላስቀመጥ ነው ግብ ለስርዓት ነቀላና ለስርዓት ተከላ ድጋፍ ማሰባሰብ ነው። በዛ ውስጥ ማይነሳ የማይነሳ ርዕስ የለም፣ ድርድርን ጨምሮ ማለት ነው። ማንኛቸውም ርዕስ ይነሳል። እኛ ቅድመ ሁኔታ አስቀምጠን በዚህ ጉዳይ ማነጋገር ትችላላችሁ በዚህ ጉዳይ ማነጋገር አትችሉም። ማለት አንችሉም ምን አቅም አለን እንደዚህ ለማለት። እንደው አርበኛ እስክንድር አሁን ይህን የተከሰተውን በተመለከተ እንግዲህ ደብዳቤ ለአፍሪካ ህብረትም ለጋድም ልካቸዋል መልስ እንደምጠብቁም ነው በዋናነት ማብራሪያ ነው የጠየቃችሁ። እውነት ለመናገር አሳፋሪ የሆነ ክስተት አካል ሆነው በስነ ስርዓቱ ላይ መገኘታቸው ኢትዮጵያንን በጣም ነው ያስከፋው። ከዚህ በፊት ከኦሮሞ ነጻነት ሰራዊት ተገንጥሎ ከወጣው ጃልሰኝ ጋር ድርድር ሲደረግ እነዚህ አካላት መገኘታቸውም ይሁን መግለጫ መስጠታቸውን አላስታውስም ለዚህኛው ጉዳይ ግን የአብይ አህመድ የፖለቲካ ቲያትር አድማቂ ሆኖ መገኘታቸው በራሱ እንደው ሊያስጠይቅም ይገባልና በዚህ ዙሪያ ጠንካራ ደብዳቤ ጽፋችኋል፣ ምላሽ እየጠበቃችሁ እንዳለም፣ መቼ ልታገኙ እንደምችሉም፣ ከዚህ አንጻር ያለውንም ተስፋ ልትነግረኝ ትችላለን። ግን ደው በዚህ አጋጣሚ ሰሞኑን ስለተፈጠረው ነገር በአጭሩ ማለት የምትችሉት ነገር አለ። ይህንን ሌላ ፕሮግራም ልንይዘ መሰ ሰፋ ያለ ሂደት ስለሆነ ቅድምም ስንገባ ይህን እየተነጋገር ነበር የጀመር ነውና በዚሁ አጋጣሚ ቃል ልግባና እዚሁ ለአድማጮችህ ልመለስና ሰፋ ያለ በዚህ በተከሰተ ጉዳይ ዙሪያ በፋኖ አንድነት ጉዳይ ዙሪያ፣ በአጠቃላይ በፋኖ እንቅስቃሴ ዙሪያ፣ በኢትዮጵያ ጣፋንታ በአፍሪካ ቀንድ እጣፋንታ ዙሪያ ብንነጋገር ደስ ይለኛል እና ጥሩ ነገር ነው ያነሳው ከጀመር ነው ግን መጨረሳችንም ቅድም እንዳልኩ ዛሬ በጣም በጣም ፕሮግራም ተጣበቡብኛል እና በዚሁ ይቅርት አልጠይቅና በጣም አመሰግናለሁ። ያው ሌላ ጊዜ እንመለስበታለን። ያው በአድማጮች ፊት ቃል ለማስገባት ብዬም ነው ያነሳሁት እንጂ ቀደም ብለንም ተነጋግረናል። ነገር ግን ቃል እንድትገባ ነው ስለዚህ ትመጣል በእርግጠኝነት። በዚህ አጋጣሚ እንደው ስለ ደብዳቤውም ሆነ ምን ምላሽ እንደምጠብቁ በደብዳቤው ደርሷችኋል ወይ የአፍሪካ ህብረትም ሆነ ኢጋድ የእናንተ ደብዳቤ መድረሱን አረጋግጣቸዋል ምላሽ እንዴት ነው የምጠብቁት ቀጣዩ ሂደት ምንድን ነው ከነሱ አንጻር እኛ እንግዲህ ደብዳቤው እናደርሳለን አሁን ከእናንተ ደግሞ በዚህ አጋጣሚ ነው አሁን የመጣልኝ አንድ ነገር ብናደረግስ እስቲ እናንተ ማሳዊ አንተን ጨምሮ ውጭ ያለው የትግል ሚዲያ ውስጥ ወደ አፍሪካ ህብረት ይደውል ኢጋድ ይደውል ወደ አሜሪካ ኤምባሲና ወደ ስቴት ዲፓርትመንት ይደውል በጋዜጠኝነት አሁን ነው የምለው ወደ አውሮፓ ህብረት ይደውል እና እስቲ ስለነበረው ሂደት ስለ ኢትዮጵያ ጉዳይ ጠይቋቸው እንደ ጋዜጠኛ ማለት ነው። እንደ ጋዜጠኛ መረጃ ማግኘት መብት አላቸው። ስለዚህ በዚህ ማግዙን እኛ እንሄዳለን፣ እናቀርባለን ምን ምላሽ እንደሚሰጡን እንጠብቃለን። ዞሮ ዞሮ እኛ አሁን በዚህ ጉዳይ ከአፍሪካ ህብረት ጋር መጣላት አንፈልግም። ይሄ ግልጽ ሊሆን ይገባል። ቅድም እንዳልኩት የአፍሪካ ህብረት ለአፍሪካ ያስፈልጋል። አፍሪካ ህብረት ደግሞ መቀመጫ ኢትዮጵያ ነች፣ መስራቿ ኢትዮጵያ ነች። ስለዚህ አፍሪካ ህብረት እንዲከሽፍ አንፈልግም። ችግር እንዳለበት እናውቃለን። ይሄም ሁሉ የሚናገረው ነው እዛ ውስጥ ያሉትን ማለት ነው እሱ እንዲስተካከል ለምንፈልገው አብረን ውስጥ ሆነን እየታገልን ወደ ተሻለ ነገር እናደርሰዋለን ማለት ነው። አመሰግናለሁ። በጣም ነው የማመሰግነው አርበኛ እስክንድር ነጋ፣ የአማራ ፋኖ ህዝባዊ ድርጅት አፋህድ ሰብሳቢ። በቅርቡ እንደምንገናኝ ተስፋ አደርጋለሁ። እግዜር ይስጥልኝ። መልካም ቀን። መልካም ቀን። እግዚአብሔር ስጥልኝ።